ማለት ነው ከዚህ ከተማ ነው ታውቃለህ ማንንም ማናይበት ሰላማችን የምናገኝበት አይ ያልክ አይደለም አሁን ራስ ምንም ልክ እያሰብክ አይደለም እንደሚፈልገው እያሰብክ አይደለም በቃ ኦኬ አንቺ የምታስቢው ከእኔ ተለይቶ ጊዜ መውሰድ አይደለም ቢያንስ ኦኬ አንቺ ደስተኛ ያደርግሻል ያንን ነገር እኮ ደስተኛ ሆናለሁ እያልኩ እኮ አይደለም በቃ የሆነ ነገር እኔ ምን ልጎዳ አይደለም በቃ ሞር ደሞ አብሬክ ስሆን ስትስቅ ያው ሸት ሳቅክ ነው ወይ በቃ የሆነ እራሴን ደስተኛ እያደረኩ አንተ ማስከፋት አልፈልገም የምር ነው መልክ በቃ ቢያንስ ለትንሽ ጊዜ ራስ ክላስ። እኔ በጣም ያናደደኝ አንቺ፣ እኔ ምን ያደረኩሽ እንደዚህ ማለት አይደለም። ይታየኝ ይሆናል ያ ቀን፣ ደግነቱ ብከፋም በውስጤ ላኑረው ህመሜ አባቴ ሰላም ሰላም፣ የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ያው በሰሙን እየተፈጠረ ያለው ነገር በጣም ደባሪ እየሆነ ነው። ማለት ቀን በቀን ደግሞ የሆነ ነገሮቹ ድብልቅልቅ እያሉ የሆነ ማርያም ሲበዛ ያስጠላል እንደሚባል ስታ በቃ ነገሮቹ እንደዛ እየሆነብን በጣም እየሰለቸኝ ነው ያለው። የሆነ አንድ ነገር አበቃ ብለን ሳንጨርሰው ደግመን የሆነ ኮሽታ ተፈጥሮ ድጋሚ ድብልቅልቁ እየወጡ ነው እና የሆነ አሁን አሁን ላይ ያስጠላኝ ነው ማለት። ግን ቤቲን ትንሽ ነገሮችን እያካበደች እያበዛችው ነው ያለችው፣ በማይሆን መንገድ እየተረዳች ነው ያለችው እና ሆነ እኔም እየመጣው አስሬ እዚህ ላይ እንደዚህ ሆንን እንደዚያ ሆንን እንደዚያ አንቺ አንቺ በቃ መባልም አልፈልግም። ኢቨን ራሴን ማስቀመጥ አልፈልግም፣ ራሴን ማሳየት አልፈልግም። በእርግጥ ነው ከማርክ ጋር መለየት አልፈለግኩኝም። አሁን አሁን ግን ሳስበው የሆነ እኔም እየፈጠንኩ መሰለኝ። ማለት ወዲያው እሺ ማለት አልነበረብኝም እንደዛ ሲጠይቀኝ እሺ ማለት አልነበረብኝም። ቢያንስ እንኳን የሆነ ትንሽ ታይም ያስፈልገን ነበር፣ እሱም ለብቻው የሆነ ጊዜ ያስፈልገን ነበር፣ እኔም ለብቻው የሆነ ጊዜ ያስፈልገን ነበር። አንዳንዴ ራሳችንን ማዳመጥ የሚባል ነገር እና የሆነ ትንሽ ጊዜ ቢያንስ እንኳን ከሶሻል ሚዲያ ድረቅ አሪፍ ነበር ብዬ አስብኩ። ያኔ ግን ያው አንዴ ከረፈደ በኋላ ምንም ማድረግ አይቻልምና አሁን ቤተሰብ ያሰብኩት ይሄ የመጨረሻ ቪዲዮ ሊሆን ይችላል። ማለት የሆነ ለትንሽ ጊዜ ሶሻል ሚዲያ ላይ መምጣት አልፈልግም። ነገሮቹ በቃ የሆነ ብክልክል እያለ ስለሆነ እራሴንም እያመጣሁኝ ከሰው ጋር አፍላፍ መካፈት አልፈልግም። የሆነ መመላለስ አልፈልግም። እንዲ እንዲ ኢቭን ባላደረግኩት ነገር እንደ ተወቃሽ መታየት አልፈልግም። ምክንያቱም ምንም ያጠፉት ነገር የለም ማንኛውም ሰው ቢሆን የሚያደርገው ነገር ነው። ሶ አለቀ። እንደዚህ ተባልኩኝ እሻልኩኝ እንጂ ምንም አስመሳይ ነሽ፣ እንደዚህ ነሽ፣ እንደዛ ነሽ። እንኳን ደስ አላችሁ። ናችሁ የእውነት በቃ የሆነ በጣም እያስጠለኝን ያለ ምክንያቱም ማናችሁም ቢሆን አይመለከታችሁ ማለት ያው መልካም ሁላችሁንም እያልኩኝ አይደለም። መልካም የምታስቡ ሰዎች አላችሁ ለኔ መልካም አስባችሁ እንደዚህ እንደዛ ምትከዘው ውጪ ባለፈ፣ ግን ሌሎቻችሁ ትንሽ በቃ ሰላም ስንሆን ደናቱንና ትንሽ ኮሽታ ሲነሳ ሆ ብላችሁ እንዳበግ ምትነሱ አንዳንድ ሰዎች አላችሁና እነዚህ አይነት ሰዎችን እኔ ምንም ላረጋችሁ አልችልም፣ እንደፈለጋችሁ በሉ። ያው ምንም ማረጋችሁ አልችልም፣ እንደፈለጋችሁ ምክንያቱም የምታዩት ነገር ስለሆነ ምታውሩት ያው እኔ ማሳያችሁ ነገር ነው። በእኔ ላይም በማንም ላይ እየፈረዳችሁ ያላችሁት እና ፍረዱ ልላችሁ ነው። ምክንያቱም ምንም የምታመጡት ነገር የለም። ያው እምንመክሩኝን እንደዚህ አድርጊ እንደዚያ ምናም ምናምን የምትሉ እሰማችኋለሁኝ። ማለት አሪፍ ነገር ከሆነ ሰማችኋል። ከዛ በዘለለ ግን ሌሎቻችሁ እዱል ነው። ምንም ላደርግላችሁ አልችልም። እንደፈለጋችሁ መሆን ትችላላችሁ። ይሁን እኔ አሁን ላይ ከእናንተ ጋር አይደለም። ችግሬ እዚህ ካለው ነገር ያለውን ነገር ማስተካከል ነው እንጂ እንደዚህ ተባለ እንደዛ ተባለ ላይፍ ላይ ምንም የሚፈጥረ ነገር የለም። እና በርቱ፣ ቀጥሉበት። ያው አንዳንዴ የሆነ ሰው የሆነ ነገር ካላደረገልን ማለቴ ይሄ የሆነ ከንክ ወይ ካላገኘው ወይ ካልተ ነገር የሆነ የሁን አይመስለንም። ችግራችንን ዞር ብለን እንትን ያለ ነው አይመስለኝም። የፈታ ነው አይመስለኝም። እንዴ ምን አርጓልና ታበረታችኛል በዚ እንደዚህ ስትሉ ምናምን ነገር በቃ ሞቲቬሽን ነው የምትሆኑት እና ምንም ከዛ ውጭ ኔል የሚፈጥሩ ነገር ኖሮ ወይም ይኖራል አይደለም የራሳችሁ ጉዳይ እንዳፈለጋችሁ መሆን ትችላላችሁ። ምክንያቱም ፖይንቴ እናንተ አይደላችሁ። ፖይንቴ ማርኪ ና የኔን ሱ ላይፍ ነው። ከእናንተ ጋር ምንም የሚያገናኘው ነገር እያለንም እና ወደ ነጥብ ሲመጣ ሆነ ነገሩ እናንዛዘውባችሁ ነው ማለት ያልፈለግኩት ነገር ነው። በእርግጥ እያልፈለት እና ከማርኪ ጋር ልክ ላደርግ ልክ አላደርግ ምንም እማቁ ማለት የሆነ ትክክለኛ የሆነ ነገር እያደረግኩ እንደሆነ ይገባኛል። ምክንያቱም ብዙ እየታየሁ ነው፣ እየታየን ነው ሁለታችንም፣ እና ቢያንስ እንኳን የሆነ ፈልጌው አይደለም በእርግጥ የሆነ ከሱ መለየት ፈልጌ ወይ ከሱ መራቅ እሱም ከኔ እንድርቅ ፈልጌ ሳይሆን እየተረዳውት አልመሰለኝም እሱም ደግሞ ሳይፈልግ አንዳንዴ የሆነ የምታስቡት ነገር አለ፣ እንዲህ ለእኔ ብሎ የማይፈልገውን ነገር እያደረገ ነው ወይ የራሱን ነገር ትቶ በዚህ ልክ ለምን ምናምን፣ በቃ ብዙ ነገሮች አእምሮ ውስጥ እየተመላለሱ ስለሆነ አንደኛ እሱ ነገር ማጣራት ይፈልጋል። ማለትም የሆነ ፈልጎት እንደተቀበለው እኔ ጠይቄው ቢሆን እዚህ ጋር ግርም እያለኝ ያለው ነገር እኔ ጠይቄው፣ እኔ በግድ በቃ ጓደኛ ሆን ብዬ አስገድጄ አብረን መቀጠል አለብን ብዬ ቢሆን ኦኬ፣ ጥፋተኛ እኔ ነኝ ልል እችላለሁ። እዚህ ጋር ግን እሱ ያነሳው ነገር ስለሆነ እኔ ምንም ጥፋቴ እየታወቀኝ አይደለም። ካጠፋሁ ያው ከብረት ዝገት፣ ከሰዎች ስህተት አይታጣም በሚለው አለፊዋለሁኝ እና እሱ ጋር ያለኝን ነገር ማወቅ ፈልጋለሁ አስገድጄው አብሮኝ እንደሆነ ብቻ የሆነ የስንብት ነው የሚባለው። በቃ እኔ የመጨረሻ ነው አልመጣም። እንዲንዲያ እንደነ አለለም እጥም አይታወቅም። በምን ታይም በምን አጋጣሚ ልመጣ እንደሚችል ግን ቢያንስ እንኳን ለትንሽ ለትንሽ ጊዜ መራቅ እፈልጋለሁ። ና ይሄን ነገር ስለው ምን ይሰማው ምን አይሰማው የራሴ ነገር ብቻ እያሰብኩኝ አይደለም ወይ ለራሴ ብቻ አይደለም፣ ለሱም ጊዜ ስለሚያስፈልገው ነው። የሆነ ነገሩ ኢቭን በጣም በቃ ረብሻ ውስጥ ነበረ እሱ ነገር እንኳን ሳያል የሆነ እረፍት አላደረግንም ማለት አይምሯቸው ማረፍ ነበረበት። ያንን ነገር ምንም እያደረግን አይደለም። ሶ ለሱም ጊዜ ያስፈልገዋል ለኔም ጊዜ ያስፈልገናል እና አንዳችንን ደግሞ ያንን ነገር መወሰን የምንችለው ማለት በቃ ራቀኝ እንደዚህ አሁን ላይ ራቀኝ፣ ቅረበኝ እንዲ እንዲ የሚሉት ነገሮች በቃ ምን ደክሞኛል እና ጭቅጭቅ በጣም ነው ያስጠልኝ። በቃ በእኔ ምክንያት ኢቨን ሁለቱ እየተራበሹ ነው ያሉት እህትና ወንድም ያው ማርኬና ቤቲ በጣም የሆነ ብጥብጥ ውስጥ እየገቡ ነው ያሉት እና በእኔ ምክንያትም እንደዚህ ሆነው እንደዛ እንደዛ እያልኩኝ ራሴን ማጨናነቅ ስለማልፈልግ አሁን ላይ እንደዚህ ትንሽ ነገር የተፈጠረ በኋላ ላይ ደግሞ ምን እንደሚፈጠር አይታወቅም። ስለዚህ ቢያንስ እንኳን የሆነ እኔ ከራኩኝ ለትንሽ ጊዜ እኔም እሱም በቃ ትንሽ ጊዜ ላይ ራሳችንን ካዳመጥን ቢያንስ የሆነ ነገር ጋፕ ሊኖር ይችላል በመሀላችን እና ሰላም ሊሆን ይችላል ነገሮቹ ሊረጋጋ ይችላሉ። ብቻ ቤተሰብ አላውቅም፣ በቃ የሆነ ዝም ብዬ እሱ ማናገር ፈልጋለሁኝ። አንደኛ የሆነ የሚሰማውን ነገር በእኔ ምክንያት ምን እየሆነ እንዳለ ምን እየተሰማው እንደሆነ እና ደስ የሚል ነገር አይደለም። በእርግጥ እንዴት ብዬ እንደምነግረው ማላቅ ያነሱ ነው ማለት ምን ብዬ ነው አሁን ላይ አብሬሽ ሎም ብሎ አብሬ ሆኜ ከዚያ በኋላ ደግሞ እንለያይ እንደማለት ነው። እና እስከ መጨረሻው ሳይሆን ለትንሽ ጊዜ ጊዜ ያስፈልገዋል። ጊዜ እየተሰጣጠን አይደለም። እና እኔም ለራሴ ማሰቢያ ጊዜ ያስፈልገኛል፣ እሱም ለራሱ ማሰቢያ ጊዜ ያስፈልገዋል። እና ትንሽ ለየብቻ ጊዜ ያስፈልገናል። እና የሆነ ትክክለኛው ሰይሁ አይሁን፣ አይ ዶንት ማቆ ነገር የለም ግን ቢያንስ እንኳን የተሻለ ነገር ነው ብዬ አስባለሁኝ። ለምን በቃ ይሁን። አንዳንድ የሰው ልጅ ብቻውን ሲሆን ያው የማይሆን ነገር የሚያስቡ ሰዎች አሉ፣ በዘለክም ደግሞ የተፈጠረውን ችግር መፍታት የሚፈልጉ ሰዎች አሉ ና እኔ እንደዛ እያሰብኩኝ ነው ያሉ ቢያንስ ትንሽ ጊዜ ለብቻችንን ካሁን ነገሮችን የማስተካከሉ ቫልዩ ይኖረናል ብዬ አስባለሁኝ እና ያልፋል በቃ አሁን ላይ ማለት የምችለው ያው ነገሩን እየኖርንበት ነው የሚያልፍ። ና የሆነ ፈተና ሲበዛ ለበጎ ነው። የሆነ ነገር ወደ እኛ ላይፋችን ሲመጣ ቢ የተሻለ ነገር ሊፈጥርልን ይችላል። ወይም ለተሻለ ነገር ነው እና ለበጎ ነው ብለ መውሰድ ነው። እየተፈጠሩ ያሉ ነገሮች ለበጎ ነው ብሎ መውሰድ ነው። ሰብ ደው ማርክ ጋር እንዳለውን ነግሬያለሁኝ። በቃ የሆነ በተቻለኛ ቅም በሰላም መለያየት አለን በቃ በሰላም የሆነ የራሳችን ጊዜ ያስፈልገናል። ለትንሽ ጊዜ ና ማርኪን እንጠብቀዋለን። ያው አይደብረውም አልልም፣ እንኳን እሱ እኔም ይደብረኛል። እሱ ብቻውን አይደለም የሚከፋው፣ እሱ አይደለም የሚያዝ ነው። የሆነ ማላስብለት አይነት ነው የምታስቡት አንዳንዶቹ ማላስብለት ኢቨን ከቤትም ጭምር ነው ብታስብለት፣ እንደዚህ ታደርጊ ነበረ ብታስብለት፣ በዚህ ገብተሽ ብታስብለት፣ በጣም ብዙ ብላ ብላ ብላ በጣም ብዙ ነገሮች የምትሉ ሰዎች አላችሁ ማለት ነው። ግን በቃ ምን ልበላችሁ ለእናንተ የሚሆን ቃል የለኝም። እና የሆነ ሁሉ ነገር በጊዜው ይስተካከላል። ለሁሉም ነገር ደግሞ ጊዜ ሲደርስ መልስ ይኖረዋል እና ያንን ጊዜ በተስፋ አጠብቃለሁ ለሁሉም ነገር መልስ እንደምናገኝለት እና ቤተሰብ ማርኪንን እንጠብቀዋለን። በዘመን ሹክሹክታ በዘመን ቋጠሩ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለው ከዚህ በላይ ታዲያ ምን ሰጥሻለው ከምሬ ነው። አንቺ ቆንጆ አንቺ ልጅ፣ ኔ ልውሰድሽ ከኔ ደጅ፣ ተፈትኗል አንጀት ልብሽ፣ አሸነፍሽን ኮራሁብሽ። አንቺ ቆንጆ እግዚአብሔር ይመስገን። እንዴት ምንድን ነው እንደዚህ አፋጥነሽ የጠራሽ? ሰላም ነው? በሰላም ነው ለሆነ ነገር ነበረ

ገብተሃል። እህትና ወንድም ናችሁ። በእኔ ምክንያት የሆነ ነገር ስጥ ምትገቡ አልፈልግም። እኩኛ አሁን እንደ አዲስ መጀመር የለብንም። የፈታ ነው ነገር ብዬ ልክ አሁን ለአንተ ልክ የሆነ ነገር ለእሷ ልክ ላይ ሆኖ ይችላል። ና የሆነ አንተ ልክ መስሎ የታየህ ነገር ሜቢኛም ልክ መስሎ የታየህ ነገር ለእሷ ትክክል ላይ ሆኖ ይችላል ሊሆን ይችላል፣ ግን በቃ አይደል እኔ በራሴ ውሳኔ የወሰንኩትን ነገር ድጋሚ እንደ አዲስ ደግሞ አንቺም እንደ ረበሽኩሽ፣ አንቺም ሌላ ነገር እንዲሰማሽ አልፈልገም። በሷ የተናገረች የሆነ በቃ ላለም ሴት ስለሆነች አንዳንድ ያጋጠማል። አይሰማኝ ማለት ይችላል። በጣም ነው የሚሰማኝ። ለምንድን ተቀለቅ እሱ አሁን ነገር በእኔ ከእሷ ጋር ምንም የሚያገናኝ ነገር የእውነት እንደሱ ብሎ ነገር የለም። እስከፈለገችው ጊዜ ትቆይ። በቃ ተነጋግራችሁ መፍታት ያለባችሁ ነገር ካለ ተነጋግራችሁ ትፍታ። ብቻ እኔ የእውነት ነው እምልህ የነ ጭቅጭቁ በጣም ነው ያስጠላኝ። በቃ ሳስበው አሁን ላይ አዎ፣ አሁን ያንን ነገር ለመፍታት ደሞ ግዴታ እሷ መሄድ ያለበት እሷ። እኔ ተረዳውት ነገር እሷ አልተረዳችኝም እኮ። በቃ አንዳንዴ የፈለግነው ነገር ተረጂው ብለን በግድ ማንም ሰው ሊረዳን አይችልም። በቃ ራሳችን ያሰብነው ነገር ማንም ሊረዳን አይችልም እና የሆነ ልትረዳ ናችል ስለዚህ እሷን ማግኘት እናቆማለን ማለት ምን ማለት ነው? አይ ወደ ቡታጀራ እንመልሳታለን። ምክንያቱም እኔና አንቺ ሰላሞነላ እሷ እንትን ቡታጀራ ውስጥ ካለ ትለኛለች። ከዚም በኋላ አንተ ደግሞ ቡታጀራ እሷ መሄድ አለባት ትላለች። ምን ሄድ አለች? መሄድ አለባት ግዴታ ነው ያልተረዳችኝ ነገር ስላለ እንትረዳኝ ፍቃደኛ ስላልሆነች እንትርክ ውስጥ መግባት አልፈልግም። የምር ነው መልካባከ ነው ነገር ስትናገር እኔ አንቺ ደሞ እሷን ብለክ ስትናገር አንተና እሷ መሃል ክፍተት ነው የምትፈጥራው። ሲቀጥል ሰው የሚሰማ ደግሞ ለኔ ብለህ ብዙ ነገር እንደምታረክ ባንቺ የተነሳ ምንም ነገር እየሆን አይደለም። በእኔ በገዛ ፍቃሪ በገዛ ፍላጎቴ አይደለም ልንገር ማለት ነው። ኢቭን እኔ ነው ነገር በቃ ምን ምንም ነገር የለም በቃ እሷ የመሰላት በኋላ እኔ ችግር አለው አሁን እሷ ማግኘት እናቆማል። ነው እንኳን ነው ሰሞኑንም ሰው አላገኘንም። ተፈቀደ አይደለም በቃ እንደዚህ ሁሉ የመጡ ጭቅጭቅ ውስጥ መግባት እንደዚህ እንደዚህ በጣም ነው የመረረኝ። በቃ ከዚያ ለነገሮቹ እኔ ተጠያቂ መሆን አልፈልግም። ስማ እኔ ተጠያቂ መሆን አልፈልግም። ለነገራቶች ለሆነ ነገር ምክንያታዊ መሆን አልፈልግም። ምንም ተጠያቂ የሚያደርግ ምንም እንዲነሳ አልፈልግም። አንቺ እንደዚህ አርገሽ ምንም ያደረኩክ ነገር የለም። ምንም የተጠቀምኩብክ ነገር የለም። ምንም ያስነኩ ምንም ነገር የለም። አንተ ነህ ወደ እኔ የመጣህ። ቤዝ ይኸውልሽ አንድ ነገር እንድትረጂ እንፈልጋለሁ አንቺ ምንም ለረዳህ እየጨቆ ወጣችንም ሰላም እየሆነናል ነበር ማለት ሰላም የለም፣ ሰላም የሚባል ነገር የለም። ኩ ሰላማችንን ለመመለስ ሞክረን አልተሳካለንም። ኦኬ ከዚህ በፊት የመጣብን ነገር እንደዚህ በቀላሉ እጅ ሰጥና እናቅም አይደል? አሁን ምን ተገኘ ነው አሁን እየመሰለኛ፣ አይደለም እኔ እኮ ነገሮች ከተስተካከሉ በኋላ ትመጣለች። ሲጀመር ድንገት የመጣችበት ነው፣ አመጣጧ አልገባኝም ሲቀጥል ደግሞ በቃ ነገሮች በተስተካከለ ሰዓት ብትመጣ ይሻል ነበረ። ምንም በቃ አንድ ኮ ማለት ነው። አስተካክለናል ብለን ሰው ጫሉስ ድብልቅልቅ ወጥቷል። እንደዚህ እንዲፈጠር ደግሞ ኮምባላ አልፈልግም። መስማት ካለብክ እሷን ስማት፣ እኔን አይደለም ምንድነው ነው ስማት። ካይደለ በቃ የምትልህን ነገር ስማት። እኔ ልክ ምን ይመነበር ልንገርክ በኔ ነበር። እስቲ አንተ በኔ ብትሆን አስበው። እንዴት ነው ባንተ የተ፣ አሁን ለምሳሌ ባንተ የተነሳ እኔ ከቤተሰብ ጋር ብጣላ ደስ ይልካል አይደኝ? በቃ ሶታ ረዳኝ በእኔ የተነሳ ከቤተሰብ ጋር እንድትጣላ አልፈለግም። እኔም እኮ እየተጣላሁ አይደለም። ነው ነው ነገር ሊሆን ይችላል። ከዛ ሲበርድላት ትረጋጋለች። እሺ ያለበት ደሞ እኔ እናንተ መለየት መለየት አንተም ነው አዳምጠን ነገሮችን በችኩል እያደረግከው ነው። አሁንም መልሰን ነገርን እየደገምን እኮ ነው። ለነገሮቹ ሳስበው ፈጠንን፣ በጣም ፈጠንን። ነገር ሆነ ምንንም፣ እኔም ሲጀምር እንዲህ በትንሽ ነገር ወዲያው ሰላም ስንሆን ቅር ብሎ ነበረ። በቃ የሆነ ነገር እንደሚፈጠር ታውቆ ነበረ፣ ግን በዚህ ልክ ይሆናል ብዬ አላሰብኩኝም። ግን ደግሞ ፋሚሊ ተቃራኒ ሆኗል። ሶ ይህንን ነገር መቀበል አልችልም። ና ሆነ አሁን ላይ እየተሰማኝ ያለው እንድትቃለቅ አሳዝኝ ይክ ዮናዝነህልኝ አብርሃም ነውን ያህል ሳትፈልግ እኔ እንዳለ ጎዳ እኔ የሆነ ነገር ገባካ። የራስህን ስሜት ትተህ ለኔ የሆንክ ያለ መሰለኝ። እንደዛ እንደሆነ አይፈልግም። ለሁለታችንም ጤንነት እኮ ነው፣ ለሁለታችንም እኔ ደግሞ በቃ እንደዛ እየተሰማኝ አይደለም፣ እና እንደዛ እንደሆነ ደግሞ አልፈልግም። የምሬን ስማኝ፣ አዳምጠኝ። እኔ ሁሌ ንትርክ ውስጥ መግባት አልፈልግም። በቃ ሁሌ ጭቅጭቅ ውስጥ እየመጣሁ በቃ እሱን ጎዳሽ እሱ ምንም ነገር አልፈልግም በቃ በአንተ የተነሳ ስሙት አልፈልግም። የእውነት ነው የምልክ። በቃ አንተም እንድታዝን አልፈልግም። ቢያንስ እንኳን ትንሽ ጊዜ ራሴን አዳምጥ ራሴን ላዳምጥ ሰላም ሽን ታገኛለች ስት ቢያንስ በቃ እስቲ ከኔ ርቀክ ደህና ትሆናለክ እየተባለ አይደለ። ሶስት ይሞክረው ደህና እንደምትሆን አንቺ አታውቂኝም ነው እኔ እንደማላቀቅ ሰው እየተደረግኩ ስለሆነ እኔ አላቀክም ገባ ካ እኔ እያወኩ አይደለሁም። ስለዚህ ምንም ላረግልክ አልችልም። እንቺ ማለት እኔ ሲጀምር ማለት ስለተረዳሁ ስለፈለኩ ነው አብሬ የሚሆን ነገር ለሁለታችንም ለራስህ ጊዜ መስጠት የለብህም ብለህ ታስባለህ? ለብቻ ጊዜ አያስፈልግም ነው? ወሰድኩኝ እኮ ከራሴ ጋር ተማከርኩኝ አወራሁኝ። ነገርኩሽ አይደል እኮ አወራሽ መራቁን። እኔ በቃ ደሞ ያው በቃ አንተ ማስከፋት አልፈልገም። የምር ነው፣ መልክ በቃ ለትንሽ ጊዜ እኔ በጣም ያናደደኝ አንቺ፣ እሷ እንደዚህ ማለት አይደለም። አይደለም እሷ እንደዛ ነው ማለቱ። አንቺ ምንድን ነው እኔ አላልኩሽም ማለት ነው አይደል? ለምንድን ነው አንቺ ስለምን ጊዜ ነው የምታወሪው? ለትንሽ ጊዜ ራስን አዳምጥ እሺ በዚህ ሁኔታ መቀጠል አለብን። መቀጠል ወደ መጀመሪያው ለመመለስ እሷን ወደ ቡታጅራ መልሳት አልኩሽ አይደል? ሰላም ይፈጠር በላይ ነው ነው ምልክ በውስጥ ነገሮች መጨረስ ካለባችሁ በውስጥ ጨርሱ። ገባካ? እኔ ስሜን እንድታነሱት አልፈልግም። ማርያም ለጸባችሁ መሲህ መሆን አልፈልግም። እንድትሆኝ ካልፈለግሽኝ ደግሞ ከዚህ ነገሮቹ ደግሞ መውጣት አትችልም ማለት ነው። ምክንያቱም እኔና አንቺ ነን ሰላም ልናመጣ የምንችለው አይደል? እኔ በቃ ገባካ፣ እኔ ብቻዬን ነገሮችን ለማስተካከል እንትን ብያለሁት። እሷ አንተን ጎዳሁክ፣ በቃ ተጠቀምኩብክ፣ የሆነ ነገር እንደማረግክ እየተሰማት ነው። ስለዚህ ቢያንስ እንኳን እስቲ ብቻክን ስታይቅ ደስ ካላት ከቀለላት ነገሮቹ አንተም ለራስህ ጊዜ ያስፈልግካል። ምንድነው ጊዜ አገኘሁ እኮ ጊዜ የምፈልገውን አይደል? ጊዜ ከራሴ ጋር ተማክሮ ለምንድነው ቢዝ ማትረጂ? ለምንድነው ሻንቺ ማትረጂ? በቃ እስከ ምትሄጂ ድረስ አብረን እንሆናለን። ሶ በቃ እኔ የነበረኝ የፍቅር ስሜት አሁን ላይ የለም። እሺ፣ አሁንም እንደ መጀመሪያው አላስቸግርሽም። በቃ ራስ ወዳድ መሆን አልፈለግም። አይደለም እኔ እኮ ነው አስቸግርቲኝ ያልኩ እኮ አይደለም አላስቸገርከኝም እኮ አስቸገርከኝ እያልኩ ከአይደለም እኮ ወደ ማንነታችን እንመለስ ወደ መጀመሪያ ማንነታችን እንመለስ እንዴት ሆነ ነገሮቹ እዚህ ጋር ልቅልቅ እየወጣ ምንም እንዳልተፈጠረ ደስኛ መሆን የምችለው ኦኬ አንቺ ከኔ መመራቂሽ ሰላምሽን ታገኛለሽ ኖ ቢያንስ አንተ ሰላም ማግኘት ከቻልሽ እኔ ደሞ ሰላም አላገኝም እኮ ግን ቢያንስ አንተ ተረጋጋለን እሺ እስቲ ታስቡ ለራሳችን ጊዜ መስጠት የለብንም እኔን ልታግሺኝ ፍቃደኛ አይደለሽ እንዴት ላክዝክ አብሬክ ሰውን በቃ መጎዳት ነው የሚመስላቸው እኔ እኔ ካልመሰለኝ ሌላው ከመሰለው አንቺ ምን አገባሽ? የሚመለከትሽ ስለኔ ነው አይደል? ስለኔ ነው አይደል? አሁን ሆኖ ወደ ቡታጅራ እንድትሄድ አደርጋታለሁ። ጋባ የሚመስላት ነው። አሁን አንተ ነገሮችን ከኔ ጋር እያገናኘኸው እኮ ማለት አይደለም ማለት ማለት ነው። ከኔ ጋር ያገናኘ ሆኖ ያለው ሰው በአንዴ ደስተኛ ሊሆን አይችልም አይደል? ቀስ በቀስ ደስተኛ ለመሆን እየሞከረ ነው አይደል? በቃ የውስጣችንን ስሜታችን በውስጣችንን እንጋለን፣ ያለውን ነባራዊ ሁኔታ እናስኬደው። ምንድን ነው አቃተኛ የሆነስ በቃ ሰለቸኝ። አንዱ ለቀን የሆነ ደስታችን ተመለሰ በየሰር ጨርስ ድጋሜ ሌላን ትርክ ውስጥ መግባት እኔ አልፈልግም በቃ የእውነት ነው ምልክ የሁለታችን ህይወት እየተበላሽ ነው። ሁለታችንም ከዚህ ከተማ ማለት ምን ማለት ነው? ከዚህ ከተማ ነው በቃ ማንንም ማናይበት ሰላማችን የምናገኝበት አገኝበት አይ ያለ አሁን ራሱ ምንም ልክ እያሰብክ አይደለም፣ እንደምፈልገው እያሰብክ አይደለም። በቃ ኦኬ፣ አንቺ የምታስቢው ከኔ ተለይቶ አጊዜ መውሰድ አይደለም ቢያንስ ኦኬ፣ አንቺ ደስተኛ ያደርግሻል። ያንን ነገር እኮ ደስተኛ እሆናለሁ እያልኩ እኮ አይደለም በቃ የሆነ ነገሮችን ቶሎ አንኑስን እያልኩ ይያልኩ ነው ያለሁት በቃ ምን እንዳደርገ የምትፈልጊሽ? ቀርልም አብሬሽ እንድሆን ካልፈቀድሽልኝ፣ ምን እንዳደርግ የምትፈልጊው? ቢያንስ እኔ ለትንሽ ጊዜ ራስ እንድታዳመጥ እፈልጋለሁ። በቃ ስጋ ሳንገናኝ፣ ሁለታችንም ለተወሰነ ጊዜ ሶሻል ሚዲያ ላይ መምጣት አልፈልግም። ማርያም ነኝ እንድታዘን አይደለም እንዲከፈክም አይደለም፣ ግን ለትንሽ ጊዜ መምጣት አልፈልግም። የት ልትሄጂ? በቃ አልፈለግም። የትም አልሄድም እኮ የትም አትሄጂ። ከሆነ ከኔ መራቁ ምን አስፈለግ? ምን ማለት ነው? እኔ እንጃ። ሁሉ ነገር እየከበደኝ፣ ሁሉ ነገር እያስጠላኝ ነው። ሰላም እንዲፈጠር ካልፈለግሽ እንደዚህ እያደረግሽ ነው። ገባካ አይደለ? እሷ ካንተ እንድርቅ ነው የምትፈልገው። ራቂ እንዲ እንዲ ያ ገባካ አይደለ? እኔ አንተን ርቄ ደስተኛ ትሆናለህ። ከዚህ ከተማ ደስተኛ በእግዚአብሔር እሺ፣ ከዚህ ከተማ እንውጣ። አይደለም ማንንም ሰው ማናገኝበት ነው። ምን እንዳደርገው? ምን ማለት ነው? እስከምትሄጂ ድረስ በቃ ሰላማዊ ኑሮ ኖሮ ሁሉ ነገር ስቃይሽ ተደስተሽ፣ እንዴት ምንም ነገር አሁን ምንም ነገር አልፈልግም በቃ እንደዚህ ን እንደማሳሰብ እንደሱ እኮ አይደለም። እንደው ታጣለ እኔን ትሰሚኛለሽ አይደለም። በቃ ማርያም ነው ነው። በቃ ሰላም በሰላም እኮ ነው። በቃ ጊዜ ያስፈልገናል እኮ ነው አይደለም ነገሮችን አንድ ላይ ሆነን እንድናሳልፋቸው ነገሮችን እንድናሸንፋቸው ከኔና ከአንቺ የሚበልጥ ነገር የለም። እኔና አንቺ አንድ ከሆነ ማንወጣው ነገር የለም። ግን አንቺ ደግሞ ከዚሁን ተስፋ ከቆረጥሽ ነው የምትሄጅበትን ቦታ ካለ ሰላም ሁሉ ቦታ ማለት እየተረዳኸኝ አይደለም። እኔ ቢያንስ እኮ ቢገባህ፣ ላንተም እያሰብኩልህ እኮ ነው። ቢያንስ ስማኝ፣ ለትንሽ ጊዜ ብቻህን መሆን አለብህ እያልኩህ እኮ ነው። በጣም ራሴንም ጎዳው፣ አንቺንም ጎዳሁሽ። ስንት ነገር አሳልፈናል። ያ ነገር እንዲፈጠር ነው

እኔ እኮ ለትንሽ ጊዜ ከራስ ጋር መሆን አለብህ። በቃ ነገሮችን በችኩል መወሰን የለብንም እያልኩ ነው ያለሁት። ድንገት መጣች፣ ይሄ ነገር አፕን አረገ። እኔና አንቺ የሆነ ነገር በመጣ ቁጥር ምን ላይ ታለብ? ጊዜ ጊዜ ስንት ጊዜ ሰላም ስንሆን ነው ማለት አንቺ ሄደሽ ከማጋር ነው ሰላም ሆነ ነው ምን? ሁለታችንም ራሳችንን ማዳመጥ አለብን። በቃ ትንሽ ጊዜ ያስፈለገናል፣ ለብቻችን እኔ እንደዚህ እንድትሆን አልፈልግም። እሺ፣ ምንድን ነው እሺ? መልስ አይሆንም። እግዚአብሔር ታይ እኮ እሺ፣ መልስ አይሆንም። እኔ እንደዚህ እንድትሆን አልፈልግም። ይታይኝ ሆና ያ ቀን ደግነቱ